በሆሳዕና ከተማ ሀገራዊ ለውጡን የሚደግፍ ሕዝባዊ ሰልፍ ተካሂዷል። በድጋፍ ሰልፉ የሆሳዕና እና አካባቢ ነዋሪዎች መንግስት እየወሰዳቸው ያሉ ሀገራዊ የለውጥ እርምጃዎችና የልማት አቅጣጫዎችን የሚደግፉ መልእክቶችን አስተላልፈዋል። ነዋሪዎቹ የመጋቢት 24 ቀን ሰባተኛ ዓመትን ምክንያት በማድረግ ለጠቅላይ ሚኒስትር ዶክተር አብይ አህመድ ያላቸውን ድጋፍም አረጋግጠዋል። በድጋፍ ሰልፉ የማዕከል የኢትዮጵያ ክልል ርዕሰ መስተዳደር ዶክተር እንዳሻው ጣሰውን ጨምሮ ሌሎች ከፍተኛ የክልሉ አመራሮች መሳተፋቸውን የክልሉ ኮሚኒኬሽን መረጃ ያመላክታል። ርዕሰ መስተዳደሩ ሀገራዊ ለውጡ እውን የሆነበትን ሰባተኛ ዓመት አስመልክተው በአስተላለፉት መልእክትም ለውጡ የሚመራበት ትክክለኛ ፕሮግራምና አስተሳሰብን በመቅረጽ በርካታ ውጤቶች መመዝገባቸውን አንስተዋል። የፖለቲካ ሪፎርም መደረጉና ከተፎካካሪ ፓርቲዎች ጋር በጋራ መስራት የሚያስችል ስርዓት መዘርጋቱንም ተናግረዋል። ርዕሰ መስተዳደሩ ለውጡ የመሀልና የዳር የፖለቲካ ሀሳቤ እንዲከስም ስለማድረጉም ጠቅሰዋል። በተያያዘ ዜና ሀገራዊ ለውጡን የሚደግፍ ሕዝባዊ ሰልፍ በሱማሌ ክልል ጅግጅጋ ከተማ ተካሂዷል። በድጋፍ ሰልፉ የሶማሌ ክልል ርዕሰ መስተዳደር ሙስጠፌ መሐመድን ጨምሮ ሌሎች የክልሉ ከፍተኛ ስራ ኃላፊዎች ተገኝተዋል።